ሰበር ዜና በታንዛኒያ ምርጫ ፕሬዚዳንት ሳሚያ ሲያሸንፉ በመቶዎች የሚቆጠሩ ሰዎች ተገደሉ። ይህንን በዜናችን የምንመለከተው ይሆናል። በሌላኛው ሰበር መረጃችን የደቡብ አፍሪካ መንግስት አሜሪካ ለነጭ አፍሪካኖች የተሻለ የጥገኝነት መብት ለመስጠት ማቀዷን ተቃወመ። ሰላም ጤና ይስጥልኝ፣ የቻናል ቤተሰቦች። ቀደም ሲል ያስደመጥኳችሁን ሁለት ሰበር መረጃዎች ዝርዝራቸውን የማስደምጣችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። በታንዛኒያ ምርጫ ፕሬዝዳንት ሳሚያ ሲያሸንፉ በመቶዎች የሚቆጠሩ ሰዎች መገደላቸው ተገለጸ። ላለፉት ሶስት ቀናት በታንዛኒያ የቀጠለውን ተቃውሞ ተከትሎ በመቶዎች የሚቆጠሩ ሰዎች መገደላቸውን የአገሪቱ ዋነኛ ተቃዋሚ ፓርቲ አስታውቋል። ተቃውሞው ቢቀጥልም ፕሬዚዳንት ሳሚያ ሱሉሁ ሐሰን 98 ፐርሰንት ድምፅ በማግኘት ምርጫው እንዳሸነፉ ተገልጿል። የኢንተርኔት አገልግሎት ስለተቋረጠ የተገደሉ ሰዎችን ቁጥር በትክክል ለማወቅ አልተቻለም ሲሉም ገልጸዋል። የተቃዋሚ ፓርቲው ቻዳማ ቃል አቀባይ ለኤፍፒ እንደገለጹት ከጸጥታ ኃይሎች ጋር በተነሳው ግጭት ወደ 700 ሰዎች ገደማ ተገድለዋል። የቢቢሲ ዲፕሎማቲክ ምንጮች ደግሞ ቢያንስ 500 ሰዎች መገደላቸውን ገልጸዋል። የታንዛኒያ መንግስት የተነሳው ሁከት እምብዛም ሰፊ እንዳልሆነ ገልጾ የተጣለው የሰዓት እላፊ ገደብ እንዲራዘም ተወስኗል። ምርጫው ፍትሐዊ አይደለም በሚል ተቃውሟቸውን ለማሰማት አደባባይ ከወጡት አብዛኞቹ ወጣቶች ናቸው። ዋነኛ ተቃዋሚዎችን ከምርጫው በማገድ መንግስት ዲሞክራሲያዊ ስርዓት አፍኗል ሲሉ ድምጻቸውን አሰምተዋል። የፕሬዚዳንት ሳሚያ ሱሉሁ ሐሰን የማሸነፍ ዕድል እንዲሰፋ የታንዛኒያ ዋነኛ ተቃዋሚ ሲታሰሩ ሌላኛው ተቃዋሚ ከምርጫው ታግደዋል። የታንዛኒያ የውጭ ጉዳይ ሚኒስትር መሐሙድ ኮምቦ ተቃውሞ በውሱን ቦታዎች ብቻ ነው፣ ንብረት ወድማ፣ ፀጥታ ኃይሎች በአፋጣኝ እርምጃ ወስደዋል ብለዋል። ኢንተርኔት የተቋረጠው ዝርፊያን ለመከላከል እንደሆነ ሚኒስትሩ ገልጸዋል። ጋዜጠኞቹና የሰብዓዊ መብት ተሟጋቾች ትክክለኛ የሟቾችን ቁጥር ለማወቅ ተቸግረናል ሲሉም ገለጹ። አብዛኞቹ ሆስፒታሎች መረጃ ለመስጠት ባይፈቅዱም በዳሬ ሰላም የሚገኝ ሆስፒታል ካለፈው አሙስ አንስቶ በተጎጂዎች እንደተሞላና የተገደሉ ሰዎች ቁጥርም ከፍተኛ እንደሆነ ተገልጿል። የቻዴማ ፓርቲ አባል ምስክር በሌለበት ሌሊት ላይ ግድያዎች እየተፈጸሙ ስለሆነ ለሕይወቴ እሰጋለሁም ብለዋል። የቻዴማ የውጭ ጉዳዮች ኃላፊ ጆን ኪቶካ የጸጥታ ኃይሎች መሪዎቻችን ላይ አነጣጥረዋል፣ ከሀገር የሸሹም አሉ፣ ያለ ተጠያቂነት ግድያ መፈጸማቸውን ቀጥሏል ሲሉ ገልጸዋል። ከምርጫው በፊት ተቃዋሚዎች፣ ጋዜጠኞች እና የሲቪል ማህበራት ሰራተኞች እገታ፣ ድብደባና ዛቻ ሲደርስባቸው እንደነበር ፖለቲከኛው ተናግረዋል። የተባበሩት መንግስታት የታንዛኒያ የጸጥታ ኃይሎች አላስፈላጊ ኃይል እንዳይጠቀሙ አሳስቧል። ዩናይትድ ኪንግደም፣ ካናዳና ኖርዌይ በጋራ ባወጡት መግለጫ የንግግር ነፃነት ይከበር ብለዋል። ካፊል ራስ ገዝ በሆነችው ዛንዚባር የሲሲኤም ፓርቲ መሪ የሆኑት ፕሬዝዳንት ሁሴን ዋይኒ 80% ድምፅ በማግኘት አሸንፏል። ታንዛኒያ ከቀኝ ግዛት ነፃ ከወጣቸው ዲ ገዢው ፓርቲ ሲሲኤም የአገሪቱን ፖለቲካና መንበረ ስልጣን ተቆናጦ ቆይቷል። ፕሬዚዳንት ሳሚያ በአውሮፓውያኑ 221 የመጀመሪያዋ ሴት የአገሪቱ መሪ ሆነው ሲሾሙ ዲሞክራሲያዊ ለውጥ ያመጣሉ ተብሎ ተስፋ ተጥሎባቸው ነበር። ከጆን ማጉፉሊ ሞት በኋላ ስልጣኑን የተረከቡት ሳሚያ ከጊዜ ወደ ጊዜ ተቃዋሚዎች ላይ የሚደርሱት ጫና እየበረታ መጥቷል። ዋነኛው የተቃዋሚ ፓርቲ መሪ ቱንዱ ሊሱ ታስረው በአገር ክህደት ተከስሰዋል። ፖለቲከኛው ክሱን አስተባብለዋል። ከታሰሩት ዋነኛ ተቃዋሚ በተጨማሪ የፕሬዚዳንቷ ግንባር ቀደም ተፎካካሪ ይሆናሉ ተብሎ የነበረው ሉሁጋ ማፒና ከህጋዊ ጉዳይ ጋር በተያያዘ ከውድድሩ ውጭ ተደርገዋል። ከፕሬዚዳንት ሳሚያ ጋር እንዲፎካከሩ የተፈቀደላቸው እምብዛም ሙቅና የሌላቸው ስድስት ተቃዋሚ ፓርቲዎች ብቻ ናቸው። ከምርጫው አስቀድሞ የመብት ተሟጋቾች እየተባባሰ የመጣውን የመንግስት አፈና ኮንነዋል። አምነስቲ ኢንተርናሽናል ያወጣው ሪፖርት የዘፈቀደ እገታ፣ ስወራ ስቀይትና ግድያ እየተፈጸመ መሆኑን ያሳያል። የደቡብ አፍሪካ መንግስት አሜሪካ ከነጭ አፍሪካኖች ለሚቀርቡ የስደተኝነት ጥያቄዎች ቅድሚያ ለመስጠት መወሰኗን ተቃወመም። በደቡብ አፍሪካ ነጮች ላይ የዘር ማጥፋት ተፈጽሟል የሚለው ክስ በሰፊ ውድቅ የተደረገና ታማኝ ማስረጃ የሚጎድለው መሆኑን ገልጿል። የደቡብ አፍሪካ መንግስት የዘር ማጥፋት ተፈጽሟል የሚለውን ትርክት ውድቅ የሚያደርግና በታዋቂ አፍሪካነር ማህበረሰብ መሪዎች የተጻፈ ይፋዊ ደብዳቤን በማሳያነት ጠቅሷል። ደብዳቤው ላይ ፊርማቸውን ከኖሩ ሰዎች መካከል የተወሰኑት ደቡብ አፍሪካ ነጮችን ወደ ሌላ ስፍራ የማዛወር እቅዱን ዘረኛ ሲሉ ገልጸውታል። ደብዳቤው አክሎም ወደ አሜሪካ ለመዛወር ያመለከቱ ነጮች ቁጥር ጥቂት መሆኑ አፍሪካነሮች እየተሳደዱ ላለመሆኑ ማሳያ መሆኑን አንስቷል። የፕሬዚዳንት ዶናልድ ትራምፕ አስተዳደር አሜሪካ በየአመቱ የምትቀበለው ከፍተኛ የስደተኛ ቁጥር 7500 ብቻ እንዲሆን የሚያደርገውን ውሳኔው ይፋ ያደረገው ሐሙስ ዕለት ነበር። ይህ ቁጥር እስካሁን ይጣል ከነበረው አመታዊ ገደብ በእጅጉ ያነሰ ነው። የቀድሞ ፕሬዚዳንት ጆ ባይደን ያስቀመጡት አመታዊ የስደተኞች ገደብ 125000 ነበር። እስካሁን ምን ያህል ነጭ ደቡብ አፍሪካውያን በአዲሱ የአሜሪካ አሰራር የስደተኝነት ጥያቄዎች ተቀባይነት አግኝቷል የሚለው ግልጽ አይደለም ሲሉም ገልጸዋል። የቅርብ ጊዜ የደቡብ አፍሪካ የወንጀል ስታቲስቲክስ መረጃዎች ነጮች ከሌሎች የዘር ቡድኖች በተለየ የጥቃት ሰለባ መሆናቸውን አያመለክቱም ብለዋል። የደቡብ አፍሪካ ፕሬዚዳንት ሲሪል ራማፎሳ ልዩ ሁኔታዎች በሚያጋጥሙበት ጊዜ መንግስት ያለ ካሳ መሬት መውሰድ እንዲችል የሚፈቅድ ሕግ አጽድቀው ነበር። ይህንን ተከትሎም ትራምፕ በተያዘው የአውሮፓውያኑ 25 መጀመሪያ ላይ በብዛት የደችና የፈረንሳይ ዝርያ ላላቸው የደቡብ አፍሪካ ነጮች የስደተኝነት መብት አቅርበው ነበር። ከአጠቃላይ የሕዝብ ብዛት ውስጥ 7 በመቶ ብቻ ድርሻ ያላቸው የደቡብ አፍሪካ ነጮች በአገሪቱ አብዛኛውን የግል የእርሻ መሬት ትቆጣጠራሉም ብለዋል። ፕሬዚዳንት ትራምፕ የተወሰኑ ቡድኖችን የበላይነትን እያቀነቀኑ እንዲሁም የነጮች ተጎጂነት እያስተጋቡ እንደሆነ በመግለጽ የተቹት በዋሽንግተን የደቡብ አፍሪካ አምባሳደር ኢብራሂም ራሱል መጋቢት ወር ላይ ከአሜሪካ መባረራቸው ይታወሳል። ትራምፕ ግንቦት ላይ በዋይት ሐውስ ኦቫል ኦፊስ የተገኙትን የደቡብ አፍሪካ ፕሬዚዳንት ራማፎስን ፊት ለፊት ተጋፍጠዋቸዋል። ደቡብ አፍሪካ ውስጥ ነጭ ገበሬዎች እየተገደሉና እየተሳደዱ መሆኑን በመጥቀስ ፕሬዚዳንቱን በተገኙበት ከሰዋል። ትራምፕ ደቡብ አፍሪካ ውስጥ የተገደሉ ነጮች አስክሬን በፕላስቲክ መቋጠሩን ያሳያል ያሉትን ፎቶም ከፍ አድርገው ታይተዋል። ይሁን እንጂ የፎቶ ባለቤት የሆነው የዜና ወኪሉ ሮይተርስ ምስሉ ዲሞክራቲክ ሪፐብሊክ ኮንጎ ውስጥ የተነሳ መሆኑን ገልጿል። የትራምፕ አስተዳደር ፎቶ የተሳሳተ ነው ስለመባሉ ምንም አስተያየት አልሰጠም። በተጨማሪም ዋይት የተገደሉ ነጭ ገበሬዎችን መቃብር ስፍራ ያሳያል ያለውን ቪዲዮ አጫውቶ የነበር ሲሆን ነገር ግን በቪዲዮ ላይ የመቃብር ስፍራ ተብሎ የቀረበው ቦታ በ2020 በተካሄደ ተቃውሞ ወቅት በበርካታ ዓመታት ውስጥ የተገደሉ ገበሬዎችን ለማሳየት የተተከሉ የመስቀል ቅርጾችን የሚያሳይ እንደሆነ ተጋልጧል።